በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አንድ የእግዚአብሔርን ወንጌል ለማስተማር ተለይቶ ከተጠራ ሐዋርያ የጌታችን የኢየሱስ ክርስቶስ አገልጋይ ከሚሆን ከጳውሎስ በነቢያቱ ቃልና በቅዱሳት መጻሕፍት አስቀድሞ በተስፋ ያናገረው ከዳዊት ዘር ሰው ሆኖ በሥጋ ስለተወለደ ስለ ልጁ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታንም ተለይቶ በመነሳቱ ስላሳየ ስለ ጌታችን ኢየሱስ ክርስቶስ በስሙ እንዲያምኑ አሕዛብን እናስተምር ሐዋርያት ተብለን የተሾምንበትና ጸጋን ያገኘንበት እናንተም ዛሬ በኢየሱስ ክርስቶስ ለማመን እንደተጠራችሁ በሮሜ ላላችሁ እግዚአብሔር ለሚወዳችሁ ለመረጣችሁና ላከበራችሁ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን። አስቀድሜ ስለ ሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ። ማመናችሁ በዓለም ሁሉ ተሰምታለችና ባለማቋረጥ በምጸሌው ጸሎት እንደማስባችሁ ልጁ ባስተማረው ወንጌል በፍጹም ልቡናዬ የማመልከው እግዚአብሔር ምስክሬ ነው። ወደ እናንተ መጣ ዘንድም እግዚአብሔር በፈቃዱ መንገዴን ያቃናልኝ ዘንድ ዘወትር ጸልያለሁ። ተጸኑ ዘንድ የመንፈስ ቅዱስን ስጦታ እንድታገኙ ላያችሁ ላያቸው እወዳለሁና፣ ይህንም ማለት ይህ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ነገር ግን ወንድሞቻችን ሆይ በሌሎች አሕዛብ እንደሆነ በእናንተም ዋጋዬን አገኝ ዘንድ ሁልጊዜ ወደ እናንተ ልመጣ እንደወደድኩ እስከዛሬ ድረስም እንደተሳነኝ ልታውቁ እወዳለሁ ለአረማውያንና ላልተማሩ ለጥበበኞችና ለማያስተውሉም ሁሉ አስተምር ዘንድ ዕዳ አለብኝ። ይልቁንም በሮሜ ላላችሁ ለእናንተ ወንጌልን ላስተምራችሁ ተጋለሁ። ወንጌልን ለማስተማር አላፍርምና አስቀድሞ አይሁዳዊን፣ ደግሞ አረማዊን የሚያምኑበትን ሁሉ የሚያድናቸው የእግዚአብሔር ኃይሉ ነውና። ጻድቅ በእምነት ይኖራል ብሎ መጽሐፍ እንደተናገረ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። እውነትን አውቀው በክፋታቸው በሚለውጧት በአመፀኛውና በኃጢአተኛው ሰው ሁሉ ላይ የእግዚአብሔር መቅሠፍት ከሰማይ ይመጣል። እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጽ ነውና፣ የማይታየው የእግዚአብሔር ባሕርይ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል መልስ የሚሰጡበትን ምክንያት እንዳያገኙ። እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም አላመሰገኑትም፣ ነገር ግን ካዱት። በሀሳባቸውም ረከሱ፣ ልቡናቸውን ባለማወቅ ጨለመ። ጥበበኞች ነን ሲሉ አላዋቆች ሆኑ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና፣ በወፎች አራት እግር ባላቸውን በሚንቀሳቀሱትን መልክ መስለው ለወጡ። ስለዚህም እግዚአብሔር እርስ በርሳቸው ሥጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳለፈ ወተዋቸው። የእግዚአብሔርን እውነት ሐሰት አድርገዋታልና ተዋርደውን ፍጥረቱን አመልከዋልና ሁሉን የፈጠረውን ግን ተዉት። እርሱም ለዘላለም ቡሩክ አምላክ ነው። አሜን። ስለዚህም እግዚአብሔር ክፉ መቅሠፍትን አመጣባቸው። ሴቶቻቸውም ለባሕርያቸው የሚገባቸውን ትተው ለባሕርያቸው የማይገባውን ሠሩ። ወንዶችም እንዲሁ ለባሕርያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውን በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አይምሮን ሰጣቸው። እነርሱም አመጽን ሁሉ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተመሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮሎኞች፣ ኩሮዎች ጠባያቸውንና ግብራቸውን የሚያከፉ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ ለወዳጆቻቸውም የማይታዘዙ ናቸው። የማያስተውሉ፣ ዝንጎች፣ ፍቅር ምሕረትም የሌላቸው ናቸው። ይህን እንዲል አደረገ። ሞት እንደሚገባው እነርሱ ራሳቸው የእግዚአብሔርን ፍርድ እያወቁ እነርሱ ብቻ የሚያደርጉት አይደለም፣ ነገር ግን ሌላውን ያነሳሱታል ያሰሩታልም። ምዕራፍ 2 አንተ ሰው ሆይ እውነት ለሚፈርደው ለእግዚአብሔር ምን ትመልስለታለህ? በወንድምህ ላይ የምትጠላውን ያን ስራ አንተራስህ አንተ ራስህ ከሰርሃው በራስህ የምትፈርድ አይደለምን? አንተ ራስህ ያን ስራ ትሰረዋለህና ይህም እንደዚህ በሚያደርጉ ሰዎች ላይ ቅጣት የሚያመጣ የእግዚአብሔር ፍርድ እውነት እንደሆነ እናውቃለን። አንተ ሰው ሆይ በሌላ ላይ አይተህ የምትጠላውንና የምትነቅፈውን ያን አንተ ራስ የምትሰራው ከሆነ ከእግዚአብሔር ፍርድ እንደምታመልጥ ታስባለህን? ወይስ በቸርነቱ ብዛት በመታገሱ ላአንተ ምሽ በማለቱ እግዚአብሔርን አለዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ሁሉ ንስሐ እንዲመልስ አታውቅምን? ነገር ግን ልቡናህን እንደ ማጽናትህ ንስሐም እንዳለመግባትህ መጠን የእግዚአብሔር እውነተኛ ፍርድ በሚገለጥበት ቀን መቅሠፍትን ለራስህ ታከማቻለህ። እርሱ በእውነተኛ ፍርዱ ለሁሉ እንደ ሥራው ይከፍለዋልና፣ በበጎ ምግባር ጸንተው ለሚታገሱ ምስጋናና ክብርን የማይጠፋ ሕይወትንም ለሚሹ እርሱ የዘላለም ሕይወትን ይሰጣቸዋል። ለሚክዱና እውነትን ለሚለውጡ አመፅንም ለሚወዱ ሰዎች ዋጋቸው ቁጣና መቅሠፍት ነው። መከራና ጭንቀት አስቀድሞ በአይሁዳዊ ደግሞም በአረማዊ ሥራው ክፉ በሆነ ሰው ሁሉ ላይ ነው። ምስጋናና ክብር ሰላምም አስቀድሞ ለአይሁዳዊ ደግሞም ለአረማዊ ሥራው መልካም ለሆነ ሁሉ ነው። እግዚአብሔር ለሰው ፊት አያዳላምና፣ ከሕግ ወጥተው የበደሉ በሕግ ይፈረድባቸዋል። ያለ ሕግ የበደሉ ሁሉም ያለ ሕግ ይፈረድባቸዋል እግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁምና። ሕግ የሌላቸው አሕዛብስ እንኳ ለራሳቸው ሕግ ይሰራሉ፣ ራሳቸው ለራሳቸው ሕግን ይደነግጋሉ፣ በሕጋቸው የታዘዘውንም ያደርጋሉ። በልባቸው የተጻፈውን የሕግ ሥራ ያሳያሉ፣ ከሥራቸውም የተነሳ ይታወቃል፣ ሌናቸውም ይመሰክርባቸዋል ይፈርድባቸዋልም። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ ሰዎችን በልቡናቸው የሰወሩትንና የሸሸጉትን በሚመረምርበት ጊዜ የሚናገሩትና የሚመልሱት እንደሌለ ስለሚያውቁ ነው። አንተ አይሁዳዊ በኦሪት የምታርፍ በእግዚአብሔርም የምትመካ ከሆንክ ፈቃዱን የምታውቅ መልካሙንም የምትለይ ኦሪትንም የተማርክ ከሆንክ አንተ የእውሮች መሪ፣ በጨለማም ላሉት ብርሃን እንደሆንክ በራሴ የምትታመን ከሆንክ ሰነፎችን ልባሞች የምታደርግ ሕፃናትን የምታስተምር ጻድቅና የምትከብርበትን የኦሪት ሕግ ሕግን የምታውቅ የምትመስል፣ እንግዲህ ሌላውን የምታስተምር ራስህን እንዴት አታስተምርም? አትስረቁ ትላለህ፣ ነገር ግን አንተ ራስህ ትሰርቃለህ። አታመንዝሩ ትላለህ፣ ነገር ግን አንተ ራስህ ታመነዝራለህ፣ ወደ ጎልማሳ ሚስትም ትሄዳለህ። ጣዖትን ትጸየፋለህ፣ አንተ ግን ቤተ መቅደስን ትዘርፋለህ። በኦሪት ትመካለህ፣ ነገር ግን አንተ ራስህ ኦሪትን በመሻር እግዚአብሔርን ታቀለዋለህ። እንደ ተጻፈም እነሆ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይሰድባሉ። ኦሪትንም ብትፈጽም ግዝረት ትጠቅመሃለች፣ ኦሪትን ባትፈጽም ግን ግዝረት አለመገዘር ትሆንብሃለች። አንተ ሳትገዘር ብትኖር ኦሪትንም ብትጠብቅ አለመገዘርህ መገዘር ትሆንልሃለች። ተገዝረህ ኦሪትን ከምታፈርስ በተፈጥሮ ያገኘሃት አለመገዘርህ አብርሃ ብትኖር ይሻልሃል። ኦሪትን ከምታፈርስ ከአንተ ከተገዘርኸው፣ ያ ያልተገረዘው ኦሪትን የሚፈጽመው ይሻላል። በውኑ ለሰው ይምሰል አይሁዳዊ መሆን ይገባልን? ለሰው ፊትስ ተብሎ ይገዘሯልን? ዳሩ ግን አይሁዳዊነት በስውር ነው፣ መገዘርን በመንፈስ የልብ መገዘር እንጂ በኦሪት ስርዓት አይደለም። ምስጋናውም ከእግዚአብሔር ነው እንጂ ከሰው አይደለም። ምዕራፍ 3። እንግዲህ አይሁዳዊ የምባል ትርፉ ምንድን ነው? የግዝረትስ ጥቅሟ ምንድን ነው? በሁሉ ነገር ብዙ ነው። ነገር ግን ከዚያ አስቀድሞ የእግዚአብሔር ቃል አደራ ተሰጣቸው። የሚያምኑ ቢኖሩስ የእነርሱ አለማመን ሌላውን በእግዚአብሔር እንዳያምን ይከለክላልን? አይከለክልም። መጽሐፍ በነገር ትጸድቅ ዘንድ በፍርድህም ታሸንፍ ዘንድ ብሎ እንደተናገረ እግዚአብሔር እውነተኛ ነውና ሰውም ሁሉ ሐሰተኛ ነውና በኔ ኃጢአት የእግዚአብሔር ጽድቅ ከጸና እንግዲህ ምን እንላለን? እግዚአብሔር በሰው ላይ ቅጣትን ቢያመጣ ይበድላልን? አይበድልም። የምናገረውንም በሰው ልማድ እናገራለሁ። እንዲህማ ከሆነ እግዚአብሔር በዓለም እንደምን ይፈርዳል? የእግዚአብሔር እውነት በእኔ ሐሰተኛነት ለክብሩ ከፍ ካለ እንግዲህ እኔን እንደ ኃጢአተኛ ለምን ይፈርድብኛል? በውኑኛ መልካም ነገር እናገኝ ዘንድ ክፉ ነገር እናድርግ እንደምንል አስመስለው የሚጠረጥሩንና የሚነክፉን ሰዎች እንደሚሰድቡን ነነን ለእነርሱስ ቅጣታቸው ተዘጋጅቶላቸዋል። እንግዲህ ምን እንላለን? ከእነርሱ እንበልጣለን? አይደለም። አይሁዳዊውንም አረማዊንም እንሆ አስቀድመን ነቅፈናቸዋል። ሁሉም ስተዋልና መጽሐፍ እንዲህ እንዳለ አንድስ እንኳ ጻድቅ የለም፣ አስተዋይም የለም፣ እግዚአብሔርንም የሚሻው የለም። ሁሉም ተባብሮ በደለ፣ በጎ ሥራንም የሚሰራ የለም፣ አንድስ እንኳ ቢሆን የለም። ጉሮሯቸው እንደተከፈተ መቃብር ነው። በአንደበታቸውም ሸነገሉ። ከከንፈሮቻቸውም በታች የእባብ መርዝ አለ። አፋቸው መራራ ነው፣ መርገምንም የተሞላ ነው። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። በመንገዳቸው ጥፋትና ጉስቁልና አለ። የሰላምን መንገድ አያውቋትም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አንደበት ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ኦሪት የሚናገር ሁሉ በኦሪት ላሉት እንደተነገረ እናውቃለን። ከኦሪት የተነሳ ኃጢአት ስለታወከች ሰው ሁሉ የኦሪትን ሥርዓት በመፈጸም በእግዚአብሔር ፊት አይጸድቅም። አሁን አሁን ግን በኦሪትና በነቢያት የተመሰከረላት የእግዚአብሔር ጽድቅ ያለ ኦሪት ተገለጠች። የሚያምኑበት ሁሉ ኢየሱስ ክርስቶስን በማመን በእግዚአብሔር ዘንድ ይጸድቃሉ። በዚህም ልዩነት የለም፤ ሁሉን ፈጽመው በድለዋልና እግዚአብሔርን ማክበርንም ትተዋልና። ጽድቅ ግን በኢየሱስ ክርስቶስ ቤዛነት ያለዋጋ በእርሱ ቸርነት ሆነ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ይህም ከጥንት ጀምሮ በበደሉት ላይ ጽድቁን ይገልጥ ዘንድ ነው። እግዚአብሔር ታጋሽ በመሆኑ እሺ በማለቱም እርሱ ጻድቅ እንደሆነ በኢየሱስ ክርስቶስም የሚያምኑትን እንደሚያጸድቃቸው ዛሬ ያውቁ ዘንድ ነው። ትምክህት ወዴት አለ? እርሱ ቀርቷል። በየትኛው ህግ ነው በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። ሰው የኦሪትን ስራ ሳይሰራ በእምነት እንዲጸድቅ እናውቃለንና። በውኑ እግዚአብሔር ላይሁድ ለብቻቸው ነውን? ለሕዛብስ አይደለምን? አሁን ለሕዛብም ነው። የተገዘረውን በእምነት የሚያጸድቅ ያልተገረዘውንም ያልተገዘረውንም በእምነት የሚያጸድቀው እርሱ አንዱ እግዚአብሔር ነውና፣ እንግዲህ በእምነት ኦሪትን እንሽራለን? አንሽርም፣ ኦሪትን እናጸናለን እንጂ። ምዕራፍ አራት ይቀጥላል። ረድኤተ እግዚአብሔር አይለየን።